ኤቪ ያመጣችው የምርመራ ወረቀት ከባድ መዘዝ አመጣ። ወይዘሮ ማርታ ለጊዜው ስሜታዊ ሆነው ወረቀቱን ቀደው ቢያስቀምጡትም የኋላ ኋላ ግን እንደምንም ጠጋግነው ለማንበብ ችለዋል። ሆኖም የዳጣ አባት አቶ ደረጀ መሆኑንም ተመልክተዋል። ዳጣን በመጥራትም አባትሽ ማን ነበር በማለት ከዚህ በፊት አቶ ሲሳይ እንዳለቻቸውና አሁን ዳጣ ከተናገረችው ጋር ልዩነት እንዳለውም ተገንዝበዋል። ዳጣም እውነታውን ደረሰችበት በሚል ስሜት ለከፍተኛ መደናገጥ ተዳርጋለ። ወይዘሮ ማርታን ጉዳዩን በጥልቅ ለመመርመር ቆርጠው ተነስተዋል በእርግጥ ትዳራቸው አደጋ ላይ እንዳይወድቁም ያላደረጉት መከላከል የለም ሆኖም በአቤጌም ድርጊት ስለተበሳጩ ቤታቸው እስከመባረር ደረጃ ደርሶ ነበረ ሆኖም በናታን አማካኝነት አቤጌም ልትመለስ ችላለች ታዲያ ዳጣ እንደፈለገች ከነናታን ጋር ስትጫወት አንችማ ገና ጉድሽን ከኋላ አዝለሽ ወደፊት ብዙ የሚጠብቅሽ ነገር አለ በማለትም በዳጣ ላይ እይዛተች ነበር በጣም ምንም አዲስ ነገር እንደሌለና ሁኔታዎችን ተላምዳ እንደምትኖርም ገልጻላታለች። ናታን ስለምን ጉድ እያወራሽ ነው ልትነግሪ ትችያለሽ የሚል ጥያቄም አስተላልፏል። እርሷም እሱን ወደፊት የምታይ ይሆናል ለጊዜው ግን አንተን አይመለከትም የሚል ምላሽ ከአቤጌም ተመልሶለታል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ እያላችሁበት፣ በዓለም ዳርቻ ሰላማችሁ እያልኩኝ እንዳጣ ክፍል ዘጠኝ ምን አዲስ ነገር አለ? በባለፈው ክፍል አቤጌም የምርመራ ወረቀቱን ካመጣች በኋላ እናቷ ታመሰገነኛለች የሚል ስሜት ነበራት። እማዬ አንድ ነገር ስራ ጀምረሽ ከጫፍ ሳታደርሽ እንዳትመለሽ ብለሽ ነበረ ዛሬ ላይ በባለፈው የነገርኩሽን ነገር ይኸው አሳክቻለሁ በማለት ያስመረመረችበትን ወረቀት አንጥታም ሰጠቻት። እናት ግን በተቃራኒ ሆና ነበር የጠበቀቻት። እንዴት በትዳሬ ላይ አደጋ ትሆኛለሽ? ደረጀን ባለቤቴን ለዘመናት አብረን ስንኖር እንዲህ አይነት ጥርጣሬ አድሮብኝ አያውቅም። በጣም የተረገምሽና ክፉ ነሽ በማለት በብዙ እየተራገሟት ነበረ። እስከ መጨረሻም እቤታቸው አባረዋታል። አቤጌም ጎዳና ላይ ቁጭ ብላም ሳለ ናታን አጠገባ ተቀምጦ ምንድን ነው ያደረግሽው እሷና ነው እማዬ ያን ያህል የተበሳጨችው እያለም ጠየቃት ሆኖም እሷ ለማዬ ተወውና አንተ ግን አሁን ከአጠገቤ ቁጭ ብለህ ልታወራይ ትችላለህ የሚል ጥያቄ ነበር ያቀረበችለት እርሱም አሁን ስራ እንዳለበትና ወደ ቤቱ መመለስ እንደሚፈልግም ነግሯታል አያ ሄደል ለኔ ማንም ቦታ የሚሰጠኝ የለም እማዬም ያን ያህል ቀጠቀጠችኝ አሁንስ ለምን ሄዳለሁ አለችው እማዬ ምናልባትም አንቺ ተሳስተች ከጥፋትሽ እንድትታረሚ ላንቺ አስባ እንጂ ያን ያህል በመጥፎ ነገር ልትረጃው አይገባም፣ በማለት ናታን በመልካም ልቦናው እየመከራት ነበረ። እስከ መጨረሻም እንጂ ወደ ቤት በማለት ወደ ቤትም ይዟት መጥቷል። እናት ግን ያንን የምርመራ ወረቀት ከጣለችላት በኋላ በጣም በብዙ እየተመሰለሰሉ ና በጌም ያደረገችው ነገርም ከቃል በላይ ሆኖባታል። በሌላ በኩል ውሃ ከዳጣ ጋራ ወደ ውጭ በመውጣትም አንዳንድ ጨዋታዎች እየተጫዋወቱ ነበረ። ውሃ እየዋከ መሆኗ የተነሳ የሆነ መድኃኒት ከጓደኞቿ ተሰጣለች። ይህ መድኃኒት አላስፈላጊ ሱስ የሚከት ነው። አንዳንድ ተማሪዎች ይዘውት እየዞሩት፣ በዚህ ሶስት ተለክፈው የማይወጡበት እዳ ውስጥ እንደ ገቡም ዳጣ ትገልጽላታለች። አደራ እንዳትወስዱ። ይህንን መድኃኒት ወሰድሽ ማለት ከኔ ጋራ መቼውንም ቢሆን ላነጋግርሽ አልፈልግም፣ እያለችም ዳጣ እየመከረቻትና ውሃን እያስተማረቻት ነበር። አቤጌም ከምንም በላይ ልታሳካው የምትፈልገው ነገር ግን ሊሆንላት ያልቻለው የናታን የፍቅር ጥያቄ አለመቀበሉ ነው። እኔ እኮ በጣም ወዳለው አንተ ግን ልትረዳኝ አልቻልክም በማለት የፍቅር ጥያቄ አቀረበችለት። እርሱም እኔናንቺ በዚህ ሁኔታ ኖረን ከዛም ወደ ፍቅር ይገባን እንበል የሆነ ነገር ተፈጠረ፣ እዚያስ ምን ልንሆን እችላለን እጅግ በጣም አስቸጋሪና አደገኛ ነው። አሁን እያየሽኝ ተማሪ ነኝና በዚህ ሰዓት ወደ ፍቅር ህይወት መግባት አልፈልግም በማለት ለአቤጌም ይነግራታል። አቤጌም በእኔና በአንተ መዋደድ ምን ችግር ይፈጠራል፣ እኔ አንተ እስካልተረዳህ ድረስ ህይወቴ እጅግ በጣም ከባድ ነው በማለት በፍቅሩ እየተሰቃየች እንደሆነም ገለፀችለት። ናታን ጊዜ ስጪኝ በማለት ምላሹን ሰጥቷታል። ሆኖም እስከ መቼ ድረስ ጊዜ ልስጥህ፣ ምንስ እስከምትሆን የሚል ጥያቄ አቅርባለታለች ለማንኛውም ላስብበት በማለት መልሶላታል። ይህንን የሰማችው አበጌም ከበፊቱ አሁን ላይ ቀለል ያላትም ትመስላለች። ወይዘሮ ማርታም ይህንን ወረቀት ከፍቼ ሌው ከፍቼ ባየውስ ምናልባትም የምጠረጥረው ነገር ሆኖ ከሆነስ ዳሬ ላይ ምን ያህል አደገኛ ነገር ሊፈጠር ይችላል፣ ቢቀርብኝ ይሻላል እያሉ ከራሳቸው ጋራ ውዝግብ ቆይተዋል። ሆኖም ይህንን ወረቀት በመጀመሪያ ስሜታዊ ሆነው ከሁለት ቦታ ቀደው ኮሞዲኖ ውስጥ አስገብተውትም ትም ነበረ። ነገር ግን ተኝተውም ቢሆን በአይነ ህሊናቸው እየተመላለሰ ሊያስቀምጣቸው አልቻለም። ደረጀ የማርታ ስሜት መለወጥ ግራ አጋብቶታል። ምንድን ነው የተሰማሽ? ምንድን ነው ወንሱ? የሚሉ ወዘተረፈ ብዙ ጥያቄዎችን እያቀረቡ ነው። ወይዘሮ ማርታ ምንም አይደለም፣ ብቻ በጊዜው ሁሉም ይነገርሃል በማለት ቀጠሮ እንደያዙለትና አሁን መናገር እንደማይፈልጉም ገልጸውላቸዋል። ታዲያ ሰዓቱ ምሽት ሆነና ተኝተውም በምሳሌ አድርገውም የተዘጋ ቤት ውስጥ እየተቀመጠች በግ አለች እንበል። ከዛም ጅቡ ደግሞ ይከታተላታል። ምናልባትም በጉን ለማግኘት በሩ መክፈት ሊኖርብኝ ይችላል። ዘጋው ቤትም ምናልባትም ጅብ ሊሆን ይችላል የማገኘው። ብቻ ሁለት አማራጮች ተቀምጠውልኛ ይህንን እንዴት ላሳካው ችላለሁ? የሚል ጥያቄ ለባለቤታቸው አቅርቧል። ባለቤታቸውም ይውልሽ ማርታ፣ ነገሮችን ደፋር ሆነሽ እስካልተራመድሽባቸው ድረስ መፍትሄ ልታገኛችም። ስለዚህ እስከ ጥግ ድረስ መሄድ ይኖርብሻል የሚል ሀሳብም ሰጥተዋቸዋል። ይህንን ሀሳብ ወደ ራሳቸው በመመለስ እሺ ለነገሩ ደፋር ሁኜ ካልከኝማ ይነገረሃል በማለት ወደፊት ከባባድ ነገሮች እንደሚገጥሙት ለደረጀም ነግሮታል። ደረጀ ምን ይሆን እያለም መምሰልሰሉን ተያይዞታል። እንግዲህ በደረጀ በኩል ዳርዳር እያሉ ወይዘሮ ማርታ በነገሩት አንጻርም ሀሳብ ይዟቸው እንቅልፍ ነስቷቸዋል። ዳጣና ናታንም ወደ ኳስ ሜዳ በመሄድ እየተጫወቱ ነበር። ሆኖም ከናታን ጋራ ወጥታ ስለተዝናናችና ስለተጫወተች ደስ እንዳላት ዳጣ እየገለጸች ነበር። እንደዛ ስትራገጭ ነበር፣ شو አንቺ ነሽ እንዴ በማለትም ዳጣን እየተላከፍቻት ነበር። ዳጣ እባክሽን ተይኝ ድድ ደስ እንዳለኝ አላወቅሽም? አለቻት። ለአሁኑ ተደሰች፣ ከጀርባሽ ግን ብዙ ጉዳ አለብሽ እያለችም ብዙ ነገር እየተናገረቻት ነው። ናታን ይህኔ ምን ጉዳ አለባት? ዳጣ ከኛ ጋር ተጫወተች በቃ ሌላ ምን አዲስ ነገር አለ? እያለም አበጌም እንድትነግረው እየጠየቃት ነበር ቤጌምም እሱን ነገ ትደርስበታለህ፣ አሁን በማይመለከት ጉዳይ ጥያቄ አታብዛብኝ የሚል ምላሽም ሰጥተዋለች። ወይዘሮ ማርታ የቀደዱትን ወረቀት ከሁለት አንድ ላይ አገናኝተው ማንበባቸውን ተያይዘውታል። የመጀመሪያ ስም ዳጣ ይላል። የአባቷ ስም ቀጥሎም ተጽፏል። አቶ ሲሳይ ያለቻቸው በአቶ ደረጀ ተተክቶም አግኝተዋለች። ወይዘሮ ማርታም ያዩት እንግዳ ክስተት በጣም አስደንግጧቸዋል። በመጨረሻም እንደዚህ ወረቀቶችን ጠጋግኖ ካነበቡ በኋላ ዳጣን ተጣርተዋል። በመጀመሪያ አቤጌም ወረቀቱን እየታስቀመጥችው በማለት አንብባ ውጤቱን ደርሳበት እንደሆነም ጠይቃት ነበረ። ሆኖም ምንጥሩ ጥሩ ነገር አደረገችልኝና ነው ያንችን ወረቀት የማነበው በማለት በጣም ተቆጥተዋትና ሰድበዋት ነበር። ሆኖም አሁን ላይ ዳጣ ተጠርታ ወደ ክፍል እንድትገባ ስትደረግ፣ አቤጌም እየሮጠችም ወደ ክፍል ትከሰታለች። ወይዘሮ ማርታም አንቺን ሳይሆን ዳጣን የተጣራሁት አንቺ ለምን ወደዚህ መጣሽ? በማለትም ተቆጧት። ወዲያውኑም ዳጣ ተጠርታ ወደ ክፍል ትገባለች። ወይዘሮ ማርታም ከአጠገባቸው ተቀምጣ የተጻፈውን እንድታነብ በመፈለግ እዚህ ላይ ተቀመጭ ነበር ያሏት። ችግር የለውም እዚሁ እቆማለሁ ለምፈልገሽ ነው በማለት ወይዘሮ ማርታን ትጠይቃለች። ወይዘሮ ማርታ የመጀመሪያ ጥያቄዋ እንግሊዝኛ ማንበብ ትችያለሽ ነበረ። ዳጣም እንግሊዝኛ ማንበብ አልችልም፣ አማርኛ ከሆነ ግን አነባለሁ አለቻት። ጥሎም የወይዘሮ ማርታ ጥያቄ አባትሽ ማን ነው የሚል ነበረ። ዳጣ በጣም ተደናግጣ አንደበቷ ተያይዟል፣ ከንፈሮቿ ይንቀጠቀጣሉ፣ ምን ብላ መመለስ እንዳለባት ግራ ተጋብታለች። ቆይታም ወይዘሮ ማርታ አባቴ አቶ ሲሳይ ነው አላልሽኝም? ብላታለች ምንም አይነት ምላሽ ባለመስጠት ዳጣም ምንም አይነት ምላሽ ባለመስጠት በጣም እየተርበተበተች ተደናግጣ እዛው ክፍሉ ድርቅ ብላ ቆማለች። ወይዘሮ ማርታ አሁን እውነታውን ደርሰውበታል። በትዳራቸው ላይ ምን ያህል አደገኛ ነገር እንደተፈጠረም ተመልክተዋል። ለዘመናት የገነቡትና ባለቤታቸውን ምንም አይነት መጠራጠር እንደሌለባቸውም ልጃቸውን ያን ያህል በጥፊ ተማተውና ከቤታቸው እስከ ማባረር ደረጃ እየደረሱበት አሁን ግን አባትና ልጅ መሆናቸውን በዲኤንኤ ምርመራ በአቤግ አማካኝነት ተረጋግጧል። ያሄ ወይዘሮ ማርታና የአቶ ደረጀ መጨረሻ ምን ሊሆን ይችላል? በዛሬው ክፍል ይህንን ይመስል ነበረ። ዳጣ አሁንም ፈተናዋ እንደቀጠለ ነው። እርግጥ ዳታ ከአባቷ ጋር ያለውን የዲኤንኤ ምርመራ ማረጋገጧ ጥሩ ነገር ሲሆን፣ አሁንም የእናቷ ነገር ግን በምስጢራዊነት እንደቀጠለ ነው። እንደውም ዛሬ ላይ እናትሽ እያለች ያው እንደተለመደው እናት የለሽም እንዲህ የሚል ጥያቄ ማቅረብ አላታለች። ለምን እንደዚህ ትኛለሽ ብላታለች። ዳጣ አሁንም ያልተፈታላት የእናቷ ጥያቄ ግን ጣ በአባቷና በእህቶቿ መካከል ያለው ልዩነት የታወቀ ቢሆንም በእናቷ በኩል ግን አሁንም አወዛጋቢ ሆኖ እንደቀጠለ ነው። በቀጣይስ ምን አዲስ ነገር እንመለከት ይሆን? ዳጣ ክፍል ዘጠኝ የዛሬውን ይመስል ነበረ። ለቻናሌ አዲስ ሲሆናችሁ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ባይ ባይ።